እኔ ነኝ የፈለግኩ። አቤት ምን መሰለህ? ይቅርታ አላወኩትም። እኔ የማውቀው ብዙም አይጠቅምህ። ና እንጂ ወዲህ ናናና። እኔን እዚያ አስቀምጦ መሄዱ ነውር አይደለም። የምጠቀምበትን ጊዜ ለምን ከማይጠቅመኝ ሰው ጋር አወራለሁ? እንዴት እንደዚህ አይነት አወራር ታወራለህ? እሺ፣ ስሞትን እንገሩኛ። አረጋ አባላለሁ አረጋ፣ አዎ፣ አረጋ። እሺ፣ ሄሮ እባላለሁ። መልካም ስም ነው። ምን መሰለህ እኔ ወደ አንተ የመጣሁት እየሄድክበት ያለው መንገድ የተሳሳተ ስለሆነ ላስተካክልህ ነው። ሌላው ደግሞ ስለኔ ያለህ ግምትም